አዎ እኔ ዞሮ ላገባሽ ነው። ቤተሰብ ልልክ ነው እንግዲህ። ኧረግ እኔም የሚወደኝ አለኝና እሱም ቢያገባኝ ነው። ተይ እንጂ ወርቁ እኮ ላገባሽ ነው ያልኩት ነው። ኧረግ የለም የሚያገባኝ አለ። እንደውም በቅርቡ ልንገባ ነው። ይልቅ እኔ አንድ ማታ መታገቢው ነው። ይሄ ምን ያንሷል? ይሄን ጥለሽ? አይ ገና ልጅ ሆነሽ ነው፣ አንቺ አታውቂ። ይሄ አይ ቤተሰብ ልካለው፣ አንቺም

እና ግን ታምንበታለህ?

አለማወቅ አለማወቅ ይሄ አይደል እንግዲህ ችግሩ። ኧረ ክላንተ ምንድን እያልከኝ ነው? ያ ያቶ ዳምጠውን ልጅ መኳን እንትን አታውቀውም? በመንደር ያለው ነው ከኛ መንደር በታች ያለው ከሱ ጋር ጀምረው ተመቸ ጀምሮ አሁን ተትናንት ወዲያ አይደል አብረን ቁጭ ብለን ስናወራ ተመሃል እዛ

ሱማናው ቅብም ነበር። እንዴት? እኔ እኮ ትናንትና እኮ ወንዛ ግንቻት ጌጥና ነው ብላልሁ። አይ፣ ውሸት ነው። ሁሉም ነገር ከእሱ ጋር የማደረገው እኔ እሱ ደስ ይበለው ምናምን ብዬ ነው እንጂ ደግሞ እሱን የማገባው አንደኛ፣ ምንም ገንዘብ የለውም ያለች ቢያስ ሆነ ኔ ለሱ አነሻት ነው እኔ እንግዲህ ብቻ እነሱ ተስማምተ እና፣ ስለዚህ አንተ ጊዜን ባታጠፋ ጥሩ ነው ብዬ ነው

አሁን እንግዲህ እንደ ጨሰ ይሄዳል፣ ይወርድበታል፣ ነገሩን ያጣጥፈዋል። በገዛጁ ገዴል ይገባል። ለገስ ነይ ሰሚ። አንቺ ምንድን ነው ደግሞ የምሰማው ነገር? እንዴ ድወርጅ ሳምኜ ተቀምጬ በበላይ ሌላ ሰው ትፈልጊያለሽ? ማማ ወሬ ወይ እንግዲያኔ

ረ በፍጥም ልንገረ እውነቱን ማስማኝማ። ምንድን ነው እውነቱ? እስኪ ተናገሪ። መጀመሪያማ እነሱን ጨት ሳንኮላኮል መጡ። ከዛ አንቺ ቤተሰብ እኔ እሱን አውቄ እኔ

እስኪ ማርያምን በራስ የተማመኑ። በቃ እቺ ልጅ ዘንድሮ ማለት ነው። እንዴት ነው ነው? ግን ጅል ነው ልጅት ስላልተረዳቸው ነው እንጂ ፍቅር ሆኖባት እኔ ልጅቱ ይኸውልሽ ነው ወደ መንደር ያችሁም ወደ ጎረምሳሽ አይደለም፣ አይደል? ከዚህ ቀደም ነግሬሻለሁ፣ እማገባሽ ነኝ እኔ ልጅ ብትልም ባትልም። እኔ የምወደው እሱን፣ እሱም የሚወደኝ እኔ ስለሆነ እማገባው እሱን ነው። ይኸውልሽ ነው አትሰሳች፣ ዝም ብለሽ ማግባት አለብሽ እሱንና እሱን ብቻ ነው። አሁን እንደው ማን ይሞት ምን ሊጠቅምሽ ነው እሱ? ይጠቅመኝን ማይጠቅመኝን ለጅቼ ማቆኘኝ አሁን ከኔና ከእሱ ማን አምሮ ነው? እሱሳ አንተ ሴት ልጅ አስተዋይ ናት ትባልንብ። ልጅስ እንደው ዝም ብላ ካንተ ነገር ናት ተገንዘብ። ገንዘብ ምን የሚጠቅማል? ወይ ይሄ ሁሉ ነገር የሰጠው አይደል? እስኪ ቁማ። እንግዲያውስ ነገሩ በጉልበት እንዲሆን ተፈለግሽ። ተሰማታል ዝና ጣባ ጥቆናው ጣባ ነው በዚህ በሽመን ለምን ወረጥ ብለሽ ታዲያ ምን ታመጣ እንደሆነ እስኪ እናየዋለን። ከዚህ በኋላ በየቀኑ ካላገኘሁሽ ስሚያታለሁ ሌላ ነገር አድርጊያታለሁ እያልኩህ አወራለሁ። ስለዚህ እኔ ባልኩብሽ ሰዓት ትመጫለሽ። እሱ እንደሆነ እኔን ያምነኛል። ያሻችሁን በሉ። ስትፈልጉ ለዓለም ለምን አትናገሩም አሁን

እውነትህን ነው። እንደውም ይሻላል። እስካሁንማ ሀሳብ ትቀይራለች። ዋ ምን እንዳላመጣሽ ነው። አሁን ታነሽውና ምን እንደሚሉ የት እንዳሉ ቀስ ብለሽ ረጋ ብለሽ ተናግሪዋለሽ። ከዛ በኋላ ወንድና ሴቱ ይለያታል። አንሹ አንሹ፣ ሰላም ነው የኔ ወርቅ እንዴት ነሽ? ዛሬ ላገኝሽ እፈልጊያለሁ። ላገኝሽ አ ዋው በቃ ዋርካው ላይ እዛ እናንተ ዋርካ ላይ እሽ፣ መጣሁ እዛው ጠብቂኛው። እሽ ና ሁአ አለገን ይሄን ይሄን፣ ከሱ ጋር ከተገናኛችሁ ስንት ጊዜ ሆናችሁ? ያማ ከልጅነታችን ጀምሮ አብሮ አደግ ነው። ምን ዓይነት ውሸታ ምናምን አንተ አሏሻሁም እና ብዙ ጊዜ ተገናኝታችኋል። ሁሌ ትጫወታላችሁ። ሁሌ አዲያስ አንቺ እንደሱ ማርል ያለሽ አልገባሽ መሰለኝ። ከሱ ጋር ሁል ጊዜ አልጋ ትተኛላችሁ ወይን ያለሽ ምንም ምንም ነገር አድርጋችሁ አታውቁ እንዴ? ምንም ምንም አ እንደዚህ ከሆነማ ሸጋ ነው ማለት ነው።

ማንም አይነካሽ፣ አታፍጥሩ ታረግሽ አባትሽም የግድታ ይድርሽሽ።